የራስሱ አራ አትፈርስም። ጉልላቱ አርሱ ነው። ቅድሳት የሰራት ደግሞ ነው። ብትፈትን በሳት በመከራ ኑራለች። ድጋሚ ወደ አርሲ ተመልሰናል። እዛም እንግዲያው አሁንም እንደበረከተ ነው። እኛም ድምፅ ብቻ ነው ይሁን ያለ ነው መፍትሔ እየመጣ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ አልኩኝ። ዛሬም በአዲስ ቪዲዮ እና በወቅታዊ ጉዳዮች ተመልሼ ተመጠው። ዛሬ ቀደም ብለን ምናየው ቪዲዮ በአሜሪካ ላይ ምን ተከሰተ እስከሚባል ኦርቶዶክሳዊያን ታሪክ ሰርተዋል ማለት ነው። ቀደም ብለን ምናየው ቪዲዮ ሲሆናል። በትናንትናው ዕለት የአመታዊ የቅዱስ ጊዮርጊስ በዓል ነበር። በዚህ በዓሉ ደግሞ በደማቅ ሁኔታ ተከብሯል ማለት ነው። ቪዲዮ የሚያስመለክታችሁ ሆናል። በሁለተኛ መረጃችን የሚሆነው በጅንካለ ወረርሽኝ ተከስቷል ማለት ነው። እጅግ የሚያሳዝን ዜና ነው። ስድስት ሰው ሞቷል። በዛውም ደግሞ ኦርቶዶክሳዊያን ሚላና ጻሎት ይዟሉ ማለት ነው። አባቶች ካይናት ከተማውን እያጠኑ ይገኛሉ ማለት ነው። ተኛ መረጃችን የሚሆነው እሱ ቪዲዮ ሆናል። በሶስተኛ መረጃችን የሚሆነው ኦርቶዶክሳውያን አሩሲ ላይ አሁንም እየተጨፈጨፉ ይገኛሉ ማለት፣ እጅግ የሚያሳዝን ዜና ነው። አንድ አባት እርሻ ላይ ያለ ማሳው ላይ ያለ በትናንት በዛሬው እለት ተገሏል ማለት ነው። በታጣቂ አይደል እጅግ የሚያሳዝን ዜና ነው። ኦርቶዶክስ ብቻ በመሬም እየተጨፈጨፉ ይገኛሉ ማለት ነው። ኦርቶዶክሳውያን እጅግ የሚያሳዝን ዜና ነው። ወንድሞቻችንና እህቶቻችን ደግሞ ምን ጥቅም አመጣው? እኛም ደግሞ ጩኸት ብቻ ነው፣ ሚዲያ ለመተን መለፍለፍ ብቻ ነው። ምንም ለውጥ እየመጣ አይደለም ብሎ ጠንከር አድርጎ ጠጠር ያለውን መልክታቸውን አስተላልፈዋል ማለት ነው። አባቶቻችንም እንዲሁም ደግሞ ወንድሞቻችንም በስብከት አያይዞ እጅግ የሚገርም ነገር እየተናገሩ ይገኛሉ ማለት ነው። ለአሩሲ ኦርቶዶክሳውያን ድምፅ እየሆኑ ይገኛሉ። ሁላችሁም ደግሞ ይህን ቻሌንጅ መቀላቀል አለባችሁ ማለት ነው። የሚዲያው ዘመቻ እንዲቀጥል እናንተም ላይክና ሼር ማድረጋችሁ እንዳትረሱ። እንደዚህ አይነት ጠቃሚ ጠቃሚ ሊዶች ነው ታይጉዳዮችን በትቂል ደቃ ብዙ መረጃዎችን ወደ እናንተ ስለምናወጣላችሁ

ኦርቶዶክስ ተዋሕዶ ሀገር ናት የሰጠች ክብር ነፃነት፣ ኦርቶዶክስ ተዋሕዶ ሀገር ናት የሰጠች ክብር ነጻነት። ውድ ኦርቶዶክሳውያን ዴን አፍሪካ አስነብቧል። የአርሲ ኦርቶዶክሳውያንን ጭፍጨፋ ኢትዮጵያ ራይት ቦዲ ኮልስ ፎር አክሽን አፍተር ኦርቶዶክስ ክርስቲያን ኪልጤና አርሲ በሚል ዘግቦታል። ኮፒሊንግ ሼር ሪፖርት እያደረጋቸው ኦርቶዶክሳውያን፣ በተለይ ደግሞ ዴን አፍሪካ ላይ ገብታችሁ ማየት ትችላላችሁ። ኮፒሊንግ ሼር ሪፖርት አድርጉ ኦርቶዶክሳውያን። የጅንካ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አባቶች በከተማው የተከሰተውን ወረርሽን ያስታግስ ዘንድ አደባባይ በመውጣት ማዕጠንት እያጠኑ ይገኛሉ። ካህናት አባቶች ማለዳውን በጅንካ መስቀል አደባባይ በመውጣት የምህላ ጸሎት በማድረግ እንዲሁም በየሰፈሩ በመዞር ማዕጠንት እያጠኑ ይገኛሉ። እግዚአብሔር ይህም በሽታ ያጠፋልን ዘንድ የእርሱ መልካም ፈቃድ ኦርቶዶክስ ተዋህዶ ቤተክርስቲያን ማለት የሀገር ጭንቅ በሆነች ጊዜ የመፍትሄ አካል እንደሆነች ይታወቃል። እኔ ብቻ ሳልሆን አለምም ይመሰክራል። ከኋላ የምትመለከቷቸው ከሰሞኑን ትኩረት የሳበ ጉዳይ አለ። በተለይ ደግሞ በጂንካ ከተማ አዲስ ቫይረስ ወረርሽኝ መከሰቱ ይታወቃል። ከኋላ የምትመለከቷቸው ካህናት አባቶች የጂንካ ኦርቶዶክስ ተዋህዶ ቤተክርስቲያን ካህናት አባቶች ናቸው። በማለዳ በጂንካ መስቀል አደባባይ በመውጣት የምልጃ ጸሎት በማድረግ እንዲሁም በየሰፈሩ በመዞር ማዕጠንት እያጠኑ ይገኛለው ፈጣሪ አምላክ ቫይረሱ ወረሽኙ እንዳይከሰት እንዳይስፋፋ ያስታክስላለው። ኮፒሊንግ ሼር ሪፖርት እያደረጋቸው ኦርቶዶክሳውያን። ድጋሚ ወደ አርሲ ተመልሰናል። እዛም እንግዲህ አሁንም እንደበረከተ ነው። እኛም ድምፅ ብቻ ነው ይሁን ያለ ነው፣ መፍትሄ እየመጣ አይደለም። ኦርቶዶክሳውያን ተደራጅተው ባሉበት ቦታ ላይ ደግሞ የመንግስት ሰራዊት እየሰፈርን ያለው በአቦምሳ አቦምሳ ወረዳ ላይ ጎልጎታ ቀበሌ የምትገኝ ላይ አንድ ገበሬ የዋህ ገበሬ ቅን የነበረ አማኝ ክርስቲያን የነበረ ሰው በማሳው ላይ እንዳለ ነው ግድያው የተፈጸመበት። ስሙም ታዴ ተክሉ እንደሚባል ተናግሯል። ታዴ ተኩ ነው የሚለው ታዴ ተክሉ የሚባል ሰው እንደሆነ መረጃው ደርሰውናል። ኦርቶዶክሳውያን ኦርቶዶክስ በመሆናቸው ምክንያት ማሳቸው ውስጥ እየተፈለጉ ለብቻቸው እየተገኙ እየተገደሉ እያለቁ ነው የሚገኘው። እንግዲህ ይህ ወረዳ የኦርቶዶክሳውያን እልቂት የታወጀበት እስኪመስል ድረስ በየለቱ ኦርቶዶክሳን እየቀበረች ያለች ሆናለች። እግዚአብሔር አምላካችን የዛን አካባቢ ሰራ ይመለሰል። አርሲዞን አስተዳደር አንድ መግለጫ ወይም አንድ መልእክት በቲክቶክ ገጹ ላይ ሼር አድርጓል። በኦሮም ያስተላለፈ ነው ትርጉሙንም ጭምር አቀርብላችኋለሁ። ኢንተርኔት ተርጉሙ የተላከ የተጻፈ ስላለ እሱን አቀርብላችኋለሁ። እንዲሁም ደግሞ ዛሬ ባለስልጣናቱ ስብሰባ አድርገው ከስብሰባው ሲመለሱ የመኪና አደጋ ደርሶባቸው የሞቱም አሉ አስቸኳይም ሪፈር ተጽፎላቸው ወደ ሆስፒታል የተላኩም አሉ። እነሱንም ጭምር እንዳሳለን ከዛ በተጨማሪ በተለያየ ቦታ ላይ የተከሰቱ የሞት አደጋዎችን የምንዳስበት መረጃዎቻችን ናቸው የሚሆኑት ማለት ነው። ስለዚህ እስከ ፍጻሜው ድረስ ብትከታተሉ የምትጠቀሙበት ስለሆነ ላይክ ማድረጋችሁ አትርሱ። ስለዚህ ከአቶ ሀሰን መሐመድ እንጀምር። ምን አለ የሚለውን ነገር ላሰማችሁ

ቢራጋ እንግዲህ የፖስት ያደረገው በራሱ በቲክቶክ ገጹ ላይ ነው። ይህም ማለት አቶ ሀሰን መሐመድ የምስራቅ አርሲ ዞን የሆንቆሎዋ ወረዳ አስተዳዳሪ ነው። በኦርቶዶክሳውያን ግድያ ላይ እየተሳለቀ ነው። በፊት የተፖስት ነው። እንዲህ ይላል። ሉዲያችሁን ወይ ደግሞ ገጀራችሁን ሳሉ፣ የምትይዙበትን ያዙ፣ ምንጫችሁን ምዘዙ፣ ካላችሁበት ጨፍጭፉ። ቄሮች ተነሱ ባካችሁ። ስለምን ቁጭ ብላችሁ ታያላችሁ? ስማችን ጠፋ እኮ። እንደ አንበሳ እያገሳችሁ፣ እንደ ነብር አቃስቱ፣ እንደ ንብ ተናደፉ። እንዋጋለን የምንለው ባርነትን ጠልነትን ነው። ባርነት ፈልገህ ነው ወይ የማትነሳው? ለምንስ ነው የማትወጣው? እያለ ቅስቀሳ እያደረገ ነው ያለው ይሄ የዞኑ አስተዳዳሪ። ሰይፋችሁን ምዘዙ፣ ሰይፋችሁን ሳሉ፣ ጨፍጭፉ። ለምንድን ነው ቄዎች የማትነሱት? ባርነትን ፈልጋችሁ ነው ወይ? ባርነትን ወዳችሁ ነው ወይ? እያለ የሞትን ቅስቀሳ፣ የሞትን ዜና እያወጀ ያለው የምስራቅ አርሲ ዞን ዋና አስተዳዳሪ በቲክቶክ ገጹ ላይ ፖስት ያደረገው ነገር ነው። እንግዲህ ጥቃቱ መንግስታዊ ነው ብለን ስንል አንዱ ምክንያታችን ይሄ እንደሆነ እዋውቁልኝ። እውነትና ንጋት እያደር ይጠራል እንዲሉ እቺ አፍሪካዊት ሰሞኑን እየተናገረች ያለችው ነገር የብልጽግና ካድሬዎችን በጣም አስደንብሯቸዋል።

እንደተለመደው ብልጽግና ካድሬ ሁሉም እንደነሱ መሀይም ይመስላችኋል። ሁሉም እንደነሱ በገንዘብ የሚገዛ ሆዳደር ይመስላችኋል። እየገቡ እየሰደቧት ነው። እሷ ግን በአማራ ህዝብ ላይ በተለይ የተፈጸመ ያለው ጄኖሳይድ ነው። ጦርነቱ መቆም አለበት። አብይ አህመድ

በኦርቶዶክሳውያን ልንነቃ ይገባል። ቤተክርስቲያናችን በተለያዩ ችግሮች፣ በተለያዩ ፈተናዎች፣ በተለያዩ መከራዎች ውስጥ ነው እያለፈች የምትገኘው። ብዙዎቻችን ለአንድ ሳምንት ብቻ ነው ጭዋታችን፣ ከአንድ ሳምንት አይዘልም፣ እንረሳለን። ምር ሚሞሪ ነን። ብዙዎቻችንማነ ቤተ ክርስቲያናችን ዕለት ዕለት ነው መከራ እየደረሰባት የሚገኘው። ህብረታችን፣ አንድነታችን ከንቱ እየሆነ ነው የሚገኘው። ለቤተ ክርስቲያናችን ድምፅ የሚሆኑ ራሱ በጣም ጥቂት ሰው ብቻ ነው፣ ጥቂት ኦርቶዶክስ ማለት ከጥቂት ኦርቶዶክሳን በስተቀር ዕለት ዕለት ህይወታችንን ቀጥለናል። አሁንም አባቶች እየተገደሉ ነው። አሁንም አባቶች እየታሰሩ ነው። አሁንም አባቶች ብዙ መከራ ውስጥ ነው የሚገኙት። ብዙ ገዳማት በዚህ ችግር ውስጥ ነው የሚገኙት። አሁንም በቅርቡ የምንሰማቸው መከራዎች ይኖራሉ። ዕለት ዕለት ቤተክርስቲያን ላይ ፈተናዎች አሉና ማለት ነው። ስለዚህ ሁላችንም ኦርቶዶክሳን በአንድነት በህብረት የምንቆምበት ሰዓት አሁን ነው፣ ሌላ ጊዜ አይደለም። ዕለት ዕለት ስለ ቤተክርስቲያን ጆሮአችንን የምንሰጥበት ጊዜ አሁን ነው፣ ሌላ ጊዜ አይደለም። ይህ ነገር ሁላችሁም ሊያሳስባችሁ ይገባል፣ ማለት ነው። ስለዚህ ለቤተክርስቲያን ድምፅ መሆን ካለብን ሁላችንም ነው መሆን ያለብን፣ የተወሰኑ የተመረጡ ሰዎች ብቻ አይደለም ይህን ነገር ማድረግ ያለባቸው። ስለዚህ ሁላችሁም ኦርቶዶክሳን በየአካውንቶቻችሁ ስለ ቤተክርስቲያን ድምፅ ነው። ቦታችን እየተነጠቀ ነው፣ ርስታችን እየተነጠቀ ነው የሚገኘውና ይህንን ነገር ለብዙ ኦርቶዶክሳይን ሼር፣ ኮፒሊንክና ሪፖስት ያደረጋችሁ ሁሉም ኦርቶዶክሳይን ይህንን ሊሰማው ያስፈልጋል። ከዚህ ይህንን መልእክቴን ለመላ ኦርቶዶክሳይን ሼር፣ ሪፖስት፣ ዱዊት ስቲች ያደርጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። ሰላም ክርስቶስ ይብዛላችሁ። ዛሬ በአርሲ ምናያቸው ሰማዕታት ሰማዕታት ንብረታቸውን ቆልምቱት ህይወታቸው ይህ ቀይ ሰማዕትነት ነው። እኛ ብዙ ዘንድ እንደምናውቀው ተደጋጋሚ ጊዜም እንደምንማረው ሰማዕትነት ላይ አልሰራንም። እኛ የምታውቁት አሁን እኛ እኛ ጋር ሀገር የደረሰው አሁን የአርሲ ሰማዕታት ለግብጽ ኦርቶዶክሶች ተነግሯቸው ምን ይሄ ከባድ ነገር ነው የሚሉት ትዝ ይላችኋል። የሆሳና በዓል ቀን ግብጽ ኦርቶዶክስ ቤተክርስቲያን ላይ ዘንባባ ሊቀጳጳሱ እያደለ ይላል። አይሲስ በሴቶች የመቅደስ ወንበር ስር ላይ ቦምብ ነው የጠመዱ ልክ ዘንባባው እየታደለ እያለ ቦንቦ ፈነዳ። ሚገርማችሁ በሳምንቱ እሁድ ቅዳሴ ላይ እዛ ቦንቦ የፈነዳበት አፈር አመድ የሆነው ደም የፈሰሩ ክርስቲያኖች ላይ ሁሉም እየመጣ እንዲህ እየዳበሰ ፊቱ እንደዚቃባ ወይኔ ምን አለ የዛሬ ሳምንት እዚህ ባስቀደስኩ ሰማዕትነት አመለጠኝ ብሎ፣ እኛ ሀገር ሀያርግብን እንጂ ይሄ ቢመጣ ማለት የተሸን ይገባል። እንደ ማንዶቻችን ቀጠል እናደረግና እንደው አንቺ ሰው ልትፈታተኝ ስትፈልጊ አረባካችሁ እግዚአብሔር አትፈታተኑ፣ ተዉ። እግዚአብሔር እኮ የትም ይሰማል። አሁን ከኛ ጥቅስ መሆን እኮ ነው። በእኛ ቤት እኮ በጣም ብልጥ መሆናችን ነው። እሱ ደግሞ ስናመቻመቸው ጥቅሱ እንደም እኮ እግዚአብሔር እኮ የትም ይሰማል። እንግዲህ ምን እናረገዋለን? ክፉ ዘመን ከመጣ ቤትም ሆነ እንጸል ይላለን። እነሱ እንዲህ አላረጉ። በሳምንቱ ብዙ ደግሞ የሚገርማችሁ እንዲህ ይዳስሱት በእለቱ ቅዳሴ ላይ፣ በሳምንቱ ክርስቲያን ብዛቱ ማለት ምን አለ ዛሬም ዛሬን በፈንደረ በሞትኩኝ መቅደሱ ላይ ሰማት በሆንኩ እኛ ሀገር ማዕት ነው፣ ቁጣ ነው። እንደው አታይ ሞ እግዚአብሔር እያለ ማለት ሰማዕትነትን አለመድ ነው። ግን ሰምታችኋል፣ ቅዳሴ ላይ በእንተ ቅዱሳት ዲያቆን እንደሚለው እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ አለ ቢለው ቅዱሳን ስለሆኑ ሰማዕታት ማለትና፣ ይሄ ሰማዕትነት እኮ ስራ ነው፣ ቢተክሰ ነው። ይሄ እኮ ሰማዕትነት ነው። አሁን የእናንተ እኮ አረንጓዴ የሰማዕትነት የሚባል ነው። ጊዜያችሁን ሰውታችሁ ከረፍት ቀናችሁ ዛሬም ገብራችሁ የእግዚአብሔርን ቃል ሲልማር ግዴለም ብርዱ ልታገሰው ታክሲን ባጣ በእግሬ ይሄዳሉ ብላችሁ ላይመጣችሁት አረንጓዴ ሰማዕትነት ነጭ ሰማዕትነት ደግሞ አለ ገንዘብን ንብረትን ሮኩ ትቱ መመነን እንደ እንጦንስ። ቀይ ሰማዕትነት ደግሞ አለ፣ እንደነዚህ እንደ አርሲ ሰማዕታት አንገታቸውን ለሰይፍ ይሰጣሉ። አሁን እኛ እኮ አረንጓዴው ያከበደች ጊዜ መሰዋት አሁን እጅ አውጡ ብንባል ዛሬ እሑድ ቅዳሴ ያስቀደሰን ሰዎች ነው። ምን ታመን ነው? ቸግሮን ነው። ስንት እኮ አሉ እኮ ያልጋ ቁራኛ የሆኑ ምን አለ። መቼ ነው ግን እግዚአብሔር አምላክ አንተ ፈውሰኝ አንቺ ቅዱስ ያነ ምረት አቁ መሽኝ እንደ ሰው ማስቀደሰው የሚሉ እኮ ሰዎች እኮ እኛ አልጋ ላይ እየተገላበጠን እነሱ ግን፣ ቢያንስ እንኳን እስቲ ላይቡን ልከታተል ብለው ላይቭ ቅዳሴ የሚሰሙ ሰዎች አሉ እኮ ትላንትና ከኛ ጋር ቆመው ዛሬ ፓራላይዝ የሆኑ ሰዎች እኮ አሉ። መቆም እኮ ይናፍቃል። ዛሬ በጤናችን ያልቆምነውን ቅዳሴ ነገ ታመን እኮ እናፍቀዋለን፣ ግን አይገኝም። አንመጻደቅ ክርስቲያኖች፣ ዛሬ የምናቃለው ቅዳሴ ነገ በቀላሉ አይገኝም። አታውቁም። ሰዎች የታመሙ ሰዎች ዛሬ ባስቀደስኩ ምን አለበት። ሰው ከቤተክርስቲያን አስቀድሶ ሲመለስ ስቅስቅሎ የሚያልቁ ሰዎች እኮ አሉ። መቼው እንደሰው የምታቆመኝ ግን ይሉ የዛሬ ቪዲዮ ይህን ይመስል ነበር። እና በቪዲዮ እንድትጠቀማችሁን አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ያሉስልኝ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮች ነው። ወቅታዊ ጉዳዮችን በጥቂት ደቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ ሴታችን ኮሜንት ላይ አስቀምጡልኝ። የሞቱትን ነፍስ ማርልን ያሉትን በቤተ ክርስቲያን ጸንተው እንዲኖሩ የእግዚአብሔር መልካም ፈቃዱ ይሁንልን፣ እያልኳችሁ በቪዲዮ እንደተመለከታችሁ ሁላችሁም ሀሳባችሁን ኮሜንት ለማስቀመጣችሁን እንዳትረሱ፣ በሌላ ቪዲዮ እስከምንገናኝ ቸር ያቆዩልን።